ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ከቶፕ ኒውስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድመ ማርቶቹን አረንጓዴ አሻራ፣ ገበታ ለትውልድና መሰል መርሃ ግብሮች ለማጣጣም በሚል የቀረበ አዋጅ ጸደቀ። አሜሪካ የኢትዮጵያ መንግስት በዜጎቹ ላይ የሚያካሂደው የድሮን ጥቃት በአስቸኳይ እንዲቆም ስትል ጥሪ ያቀረበች። የአዲስ አበባ መታወቂያ የአገልግሎት ዘመንና የሌሎች ማሻሻያዎች ሊደረጉበት ነው። የደቡብ ሱዳን ስደተኞች ሀገር አቀፍና አለም አቀፍ ድርጅቶች ድጋፍ እንዲያደርጉላቸው የሕዝብ ተወካዮች ምክር ቤት ጥሪ ማቅረቡ ተገለጸ። ሃርቫርድ ዩኒቨርሲቲ ዓለም አቀፍ ተማሪዎችን እንዳይቀበል ተከለከለ። አረንጓዴ አሻራ ገበታ ለትውልድና መሰል መርሃ ግብሮችን ለማጣጣም በሚል የቀረበ አዋጅ ጸደቀ። የህዝብ ተወካዮች ምክር ቤት ግንቦት 142017 ዓ ም ባካሄደው መደበኛ ስብሰባ የውሃ አካል ዳርቻ አወሳሰን ልማትና እንክብካቤ ረቂቅ አዋጅን በሙሉ ድምጽ ማጽደቁ ተገለጸ። ምክር ቤቱ የውሃ መስኖ ቆላማ አካባቢና የአካባቢው ልማት ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር አወቀ ሀምዛዬ አዋጁን በተመለከተ ሪፖርት የውሳኔ ውሳኔ ሀሳብ አቅርበዋል። ምክትል ሰብሳቢው አዋጁ እንዲወጥ የተደረገው ከአረንጓዴ አሻራ ገበታ ለትውልድና መሰል መርሃ ግብሮች ጋር የሚጣጣም ህግ ማውጣት ወሳኝ እርምጃ መሆኑ ማለታቸውን ከኢዚያ የተገኘው መረጃ ያሳያል። ረቂቅ አዋጁ ሀገራዊ አረንጓዴ አሻራ ልማትን ለማፋጠንና የወንዝ ዳር አትክልትና ፍራፍሬ ምርታማነትን ለማሳደግ የሚያግዝ ነው ሲሉ የምክር ቤት አባላት መግለጻቸው ደግሞ የሕዝብ ተወካዮች ምክር ቤት በአጋራው መረጃ አስታውቋል። ከኢንዱስትሪዎቹ የሚለቀቀው ፍሳሽ ለወንዝ ዳርቻ የብክለት መንስኤ እየሆነ የመጣ መሆኑ ይህንን ለመከታተልና ለመቆጣጠር በአዋጁ መመላከት እንዳለበት የምክር ቤት አባላት አሳስበዋልም ብሏል። በተከለለ የውሃ ዳርቻ ውስጥ የሚገኝ ማንኛውም ነባር ልማት ባለበት ሁኔታ ሊቀጥል የሚችለው በውሃ አካሉ ና ብዝሃ ህይወቱ ላይ ጉዳት ና ብክለትን የማያስከትል መሆኑን አግባብ ባለው አካል ሲረጋገጥ ነው ሲሉም ዶክተር አወቀ ሀምዛዬ መግለጻቸውን መረጃው አካቷል አሜሪካ የኢትዮጵያ መንግስት በዜጎቹ ላይ የሚያካሂደውን የድሮን ጥቃት በአስቸኳይ እንዲያቆም ስትል ጥሪ በኢትዮጵያ የአሜሪካን አምባሳደር ኤርቪን ማሴንጋ ግንቦት 15 2017 ዓ.ም ባስተላለፉት መልእክት የፌደራል መንግስት በዜጎቹ ላይ የሚፈጽመው የድሮን ጥቃት በአስቸኳይ እንዲቆም ሲል ጠይቀዋል። አምባሳደሩ መልእክታቸው ኢትዮጵያ ተጨማሪ የግጭት አመት እያሳለፈች መሆኗን በማስታወስ ግጭቶቹ በሁሉም ኢትዮጵያውያን ላይ የሚያሳድሩ ተጽዕኖን ማሰላሰል ወሳኝ ነው ብለዋል። ለኢትዮጵያ የርስ በርስ ግጭት ዘላቂ መፍትሄ ለማምጣት ለሕዝቦቿ ቅድሚያ ትኩረት ሊሰጥ እንደሚገባም አምባሳደሩ የተፈናቀሉ ዜጎች ወደ ቤታቸው እንዲመለሱ በማድረግ ሕጻናት ትምህርታቸው እንዲከታተሉና የጤና ተቋማትን እንዲያገኙ በማድረግ እንዲሁም የትጥቅ ትግል አካል ተደርጎ በመተግበር ላይ የሚገኘው ሕገ ወጥ አሰራር ሊወገድ ይገባልም ሲሉ አስታውቀዋል። ዩናይትድ ስቴትስ የፋኖ ኃይሎች ተጨባጭና ሰላማዊ ግብ ያላቸው ጉዳዮችን እንዲያቀርቡ ጠይቃለች፣ ያሉት አምባሳደሩ በኦሮሚያክ የሚካሄደው ጦርነትን ለማስቆም የኦሮሞ ነጻነት ሰራዊት የተጀመረውን ድርድር እንዲያስቀጥል አሳስበዋል። ሰላምና መረጋጋትን ለማስፈን መጣር ያለብን ጊዜ አሁን ነው ሲሉ መልእክታቸውን ቋጭተዋል። የአዲስ አበባ መታወቂያ አገልግሎት ዘመንና ሌሎች ማሻሻያዎች ሊደረጉለት ነው። የከተማ ሲቪል ምዝገባ እና የነዋሪነት አገልግሎት ኤጀንሲ እንዳስታወቀው በቀጣይ ወራት በስራ ላይ ያለው የነዋሪነት መታወቂያ ይዘት የአገልግሎት ዘመንና የገጽ ዲዛይን ከተማ ያለችበትን ደረጃ በሚመጥና ፋይዳን መሰረት ባደረገ እንዲሁም ሁሉን አቀፍ አገልግሎት የሚሰጥ ስማርት ካርድ አድርጎ ለማሻሻል ዝግጅት እየተደረገ እንደሚገኝ አስታውቋል። በተጨማሪም ተቋሙ ለሁለት ሚሊዮን ተነዋሪዎች የዲጂታል መታወቂያ መስጠቱንም ገልጸዋል። ይህ የመታወቂያ የዲጂታል ምዝገባ የነዋሪነት የባዮሜትሪክ መረጃን ያካትተና ከ35 በላይ ለማስረጃነት ጥቅም የሚውል የግለሰብ መረጃን የሚመዘግብ ስርዓት መሆኑ ኢትዮኤፍኤም ከተቋሙ ያገኘው መረጃ ይጠቁሟል። የሲቪል ምዝገባ የነዋሪነት አገልግሎት ኤጀንሲ ከወረቀት መታወቂያ መስጠት ለተጨማሪ ጊዜ ማብቃቱና ሙሉ ለሙሉ ወደ ዲጂታል ሽግግር መደረጉን ባለፈው ሰኔ 25 2016 ዓ.ም ይፋ ማድረጉን በመረጃው አስታውቋል። በተቋሙ የወሳኝ ኩነት ምዝገባን ጨምሮ በጠቅላላ ወደ ሶስት ሚሊዮን የሚጠጉ ነዋሪዎች መረጃ በዲጂታል ምዝገባ የመረጃ ቋት ውስጥ እንዳለ ማመላክቷል። ለደቡብ ሱዳን ስደተኞች ሀገር አቀፍና ዓለም አቀፍ ድርጅቶች ድጋፍ እንዲያደርጉላቸው የሕዝብ ተወካዮች ምክር ቤት ጥሪ ያቀረበ በቀጣይ ሁለትና ሶስት ወራት ለስደተኞች የሚቀርብ እርዳታ ላይኖር ይችላልም ተብለዋል። ለደቡብ ሱዳን ስደተኞች ሀገር አቀፍና ዓለም አቀፍ ድርጅቶች ድጋፍ እንዲያደርጉላቸው የሕዝብ ተወካዮች ምክር ቤት ጥሪ ማቅረቡም ተገልጿል። የምክር ቤቱ የውጭ ግንኙነት እና የሰላም ጉዳዮች ቋሚ ኮሚቴ አባላት በጋምቤላ ክልል በኩሌ የስደተኞች መጠለያ ጣቢያ ተገኝተው በመጠለያ የሚኖሩ የስደተኞች ጉዳይን ውይይት አድርገዋል። የቋሚ ኮሚቴው ሰብሳቢ ዶክተር ዲማ ኖጎ በደቡብ ሱዳን ያለው ወቅት ያለን መረጋጋት የስደተኞች ቁጥር ከዚህም በላይ ሊጨምረው እንደሚችል በመገመት የሚመለከታቸው ባለድርሻ አካላት ከዓለም አቀፍ ድርጅት ጋር ተቀራርበው መስራት እንደሚገባቸውም ገልጸዋል። በቀጣይ ሁለትና ሶስት ወራት በደቡብ ክልል ለሚገኙ የደቡብ ሱዳን ስደተኞች ምንም አይነት የምግብና ምግብ ነክ ቁሳቁሶችን አቅርቦት ላይኖር ይችላል ሲሉ በክልሉ የሚገኙ መጠለያ ጣቢያዎች አንዱ የሆነው የኩሌ ስደተኞች መጠለያ ጣቢያ ኃላፊ አቶ ቲያ ዴንጌ ማር አስታውቀዋል። ስደተኞች ከዚህ በፊት ለአንድ ወር ተብሎ ሲሰጣቸው የነበረው 13.5 ኪሎ ግራም ዱቄት ወደ 7 ኪሎ ግራም ዝቅ በማለቱ ለረሃብ መጋለጣቸውን ቋሚ ኮሚቴው ተናግረዋል። የመጠለያ ጣቢያው ኃላፊ አቶ ቲያ ዲንጌ ማር እንደገለጹት ለዚህ ችግር ዋነኛ መንስኤ የአሜሪካ መንግስት በእርዳታ ድርጅቶች ላይ በያዘው አቋም ምክንያት መጠለያ ጣቢያው ላይ ይሰሩ የነበሩ የተለያዩ መንግስታዊ ያልሆኑ የእርዳታ ድርጅቶች ቁጥር እየቀነሰ በመምጣቱ እንደሆነ ገልጸዋል። የምግብ እህል ማነስ፣ የውሃ መቆራረጥ፣ በጤና ተቋማት የመድኃኒት አቅርቦት ማነስ፣ የልጆች አልሚ ምግቦች እጥረት፣ የሴቶች ንጽህና መጠበቂያ እጥረት፣ የመጸዳጃ ቤት ችግር እንዲሁም የሚኖርባቸው መጠለያ ቤቶች ማርጀት ለከፍተኛ ቀውስ እንደዳረጋቸው መሆኑ ስደተኞቹ አንስተዋል። በተጨማሪም ትምህርት የሚያስተምሩ መምህራን ደሞዝ በመቋረጡ የትምህርት ስርዓቱ አደጋ ላይ እንደሆነም ተነግሯል። ሀርቫርድ ዩኒቨርሲቲ ዓለም አቀፍ ተማሪዎችን እንዳይቀበል ተከለከለ። የትራምፕ አስተዳደር ሃርቫርድ ዩኒቨርሲቲ ዓለም አቀፍ ተማሪዎችን እንዳይቀበል ያገደ ሲሆን ይህም ከአሜሪካ አንጋፋ ዩኒቨርሲቲ ጋር ያለው አለመግባባትን አባብሶታል። የሀገር ውስጥ ደህንነት መስሪያ ቤት ኃላፊ ክሪስቲን ኖኤል በኤክስ ገጻቸው ላይ እንደጻፉት አስተዳደሩ ሃርቫርድ ተማሪዎችና ስደተኞች ያልሆኑ ተማሪዎችን መቀበል የሚያስችለውን እድል ህግን ማክበር ባለመቻሉ ምክንያት ተሰርዟል ብለዋል። ይህ በመላው ሀገሪቱ ለሚገኙ ሁሉም ዩኒቨርሲቲዎችና የትምህርት ተቋማት እንደ ማስጠንቀቂያ የሆናቸው ሲሉ ሐሙስ በማህበራዊ ሚዲያ ገጻቸው ለጥፈዋል። ሃርቫርድ ውሳኔው ህገ ወጥ ሲል በመግለጫው አውግዞታል። ከ140 በላይ ሀገራት የመጡና ዩኒቨርሲቲው ይህችን ሀገር በማይታመን መልኩ የሚያበለጽግ አለም አቀፍ ተማሪዎችና ምሁራንን ለማስተናገድ ሙሉ በሙሉ ቁርጠኞች ነን ሲል ዩኒቨርሲቲው በመግለጫው ላይ ምላሽ ሰጥቷል። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ